አንዳንዴ ነገሮቹን ስሬስሊ ወይ ደግሞ ቀጥታ ብቻ ማየት አይደለም ያለብን። የሆነ ነገር እንደዚህ ከሆነ እንደዚህ መሆን ያለበት እንደዚህ ነው መሆን ያለበት እንደዚህ ነው፣ ወይ ደግሞ በቃ ይህ ካልሆነ ማለም የሚባል ነገር የለም ህይወት ላይ። እዚህ ጋር ሌላ ወሬ ወይ ደግሞ ሌላ ቃል መጠቀም አልፈልግም እንጂ እዚህ ምድር ላይ ስንኖር ቃላችን የእግዚአብሔር ቃል አይደለም። የእግዚአብሔርን ቃል ነው መቀየር ማንችለው፣ በቃ የፈጣሪን ቃል ብቻ ነው መቀየር ማንችለው እንጂ በህይወታችን ሁሉ ጧት የተናገር ነው ማታ ላይ ይደገም ይችላል። ምክንያቱም እንዳየሩ ሁኔታና እንደ ሁኔታው ስለምንሆን ማለት ነው ምላችሁ ለመሰላችሁ። ለምሳሌ እኔ ይህን ቪዲዮ እየሰራው ነው። ቪዲዮ ሰርቼ ልፖስትን ያሰብኩት ወይም ደግሞ ቪዲዮ አሁን ልፖስት ነው ብዬ ጽፌ ሊሆን ይችላል፣ ፖስት አድርጌ ሊሆን ይችላል። ግን ደግሞ ስልኬ ባትሪ ከዘጋ በቃ መፖስተት ካልቻልኩ ኔት ላይ ኖሮኝ ይችላል። ስልክ የባትሪ ሊዘጋ ይችላል። ወይ ደግሞ ስልክም ኔትወርክ ምንም ኖሮኝ፣ ግን ስልኩን እንደዚህ የመያዝ አቅም ላይ ኖሮኝ ይችላል። ሰው ነኝ፣ በቃ በራሴ ላሟርትባቸውና፣ ልክ ሊያመኝ ይችላል። ቢዚ ልሆን ይችላለሁ። ምናምን ምናምን፣ በዛ በዛ መልኩ ቪዲዮ ካለቀኩ፣ ለምን አለቀቀችን ቪዲዮ በዚህ በዚህ ምክንያት ነው ምናምናምን ተብሎ ሌላ ስያሜ ተሰጥቶ ሌላ ወሬ ማውራት የለብንም። በእኔ ምክንያት ወይ በእኔ ምሳሌ አድርገ እየነገርኳቸው ያለውት በእንትና በእንትና ብዬ ምሳሌ ከሚሰጣችሁ ብዬ ነው ስለዚህ አንዳንድ ነገሮች የሚቀያየሩ ነገሮች አሉ ስሬስ የማይሆኑ ነገሮች አሉ ማለት ካልሆነ እንደዚህ ካልሆነማ በቃ ምናምን ብለን ጓል እንል ማንችልባቸው ብዙ ነገሮች አሉ እንደዛ ደግሞ ጓል እንልባቸው ምንችላቸው ደግሞ ብዙ ነገሮች ሊኖሩ ይችላሉ ስለዚህ የሚንላችሁ ፈልጌ ነው አንዳንዴ በራሳችን ህይወት ምናልባት ስሬስ ልናደርገው ላናደርገው የምንችለው ነገር ሊኖር ይችላል በሰዎች ህይወት ላይ ደግሞ በሰዎች ሁኔታ ላይ ግን ምንም ነው መብት የሌለን ሁሌም እንደምላችሁ ሀሳባችን፣ ፍላጎታችን፣ አስተያየታችን እንገልጻለን። ያ ደግሞ መብታችን ስለሆነ የሰጠነው አስተያየት ወይ ደግሞ የተናገርነው ንግግር ወይ እንዲደረግልን የፈለግነው ነገር ደግሞ ላይደረግልን ይችላል። የማድረግ ያለማድረግ ደግሞ የነዛ ሰዎች መብት ነው ማለት ነው። በአጠቃላይ መላላችሁ ፈልጌ ነው። ብዙ ሚሽንም ምንም ምንም እያየው ነው እና ይህንን ለምን እያል እንዳለ አልገባኝም። ሰላም፣ ሰላም፣ ሰላም። ውድና የተከበራችሁ የሕሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ ሰብስክራይብ ቸር ማድረጋችሁን አትርሱ። የኔ ውጭ ቤተሰቦች ዛሬ በመጀመሪያ ደረጃ አንድ ነገር ልናገር ፈልጋለሁ። ብቻ አላቅም፣ እኔ ብቻ ይሁን እናንተ ሁላችሁም ይሆን ስጋት የገባባችሁ አላቅም። ሀይምና ብሩኬ ወደ አዲስ አበባ ሊሄዱ ነው። ያው ያልተቋጨ ነገር ስላለ ያ ነገር ውስጤን ፍርሃት ፍርሃት ብሎታል። ብቻ ሁላችሁም ታጠቅበሉ። ምክንያቱም ብዙዎቻችሁ ስለምታስቡ ስለምትጨነቁ ቀድሜ ላስጠናቀቃችሁ ፈልጋለሁ። ፍራንኩ ሊቀጥል ይችላል። ባለፈ እንግዲህ በዓሉ ይዟቸው ነው ፋሲልን ሁሉ እንግዲህ ቲክታክ ላይ ብላይ ቁጭ አድርጋችሁ ብዙቶቼ የአይሚስም መጸዳት አለበት መጽዳት አለበት መጨረሻውን እንደዚህ አደለ መቋጨት ያለበት ምናምንም እያላችሁም እያለንም ነበር። ፋሲል ደግሞ ምንድን ነው ያለው? አይ አሁን በዓሉ ይዞ ነው እንጂ የአይሚስም ማ ጽድት ብሎ ነው የሚቋረጠው ብሎ እንግዲህ ነገሩ ግን ፍራንክ እንደሆነ ነው የተናገረው ማለት ነው እዛ ጋር ያው ፍራንክ እንደሆነ እንደመናገር አይነት ነው እንጂ ሙሉ ለሙሉ አልተናገረም። ምክንያቱም የስራው አይዲያ ስለሆነ ቲክታክ አውጥቶ የመናገር መብትም ስለሌለው ማለት ነው። አጠቃላይ የምንላችሁ ነው። ሁላችሁም እንግዲህ ተዘጋጁ። ፍራንኩ ሲመጣ እንግዲህ ወዲህ ወዲያ ማለት የለም። ሸጥ ብላችሁ ረጥ ብላችሁ ቪዲዮ ያላችሁ እንዲሁም ደግሞ ከአለመጨነቅ ማለት ነው አለመጨነቅ ብላችሁ ያው መጨነቃችሁ አይቀርም። ለመናገር የፋሲል ፍራንክ እንኳን ባይቀጥል ሌላ ፍራንክ ይቀጥላሉ እና ምክንያቱም ያው ብሩኬ ብዙ ፍራንክ አድርጓታል። ሀይሚን እዛ ጋር እንግዲህ እሷ ሜዳ ነው የሚሆነው። እዚህ ጋ የብሩኬ ሜዳ ነበረ። ብቻ ግን በአጠቃላይ ጠንካረ በሉ ማለት ፈልጋለሁ። ከዚያ በመቀጠል ደግሞ እህቶቼ አንዳንድ ነገሮች ሀይሚን የወደድን ሀይሚን ያከበርን ለሀይሚ እየተቆረቆረን እየመሰለን አንዳንድ ጥፋቶችን እያጠፋን ስለሆነ እሱን እንደ እህትነት አንዳንዴ ቦታው ላይ ስትሆኑ ና ከቦታው ውጭ ሆናችሁ ስታዩ የሚታያችሁ ነገር አለ ና እኔ ያንን በዛ ቦታው ስላላየሁት ይሆን አላቅም እኔ ውጭ ላይ ሆን እንዳየው ሰው አድርጋችሁ እዩኝ ና አንዳንድ ነገሮች ያለው ሀይሜን ውደዷት፣ አክብሯት፣ ደስ ይለኛል። እኔም ወዳት አለው አከብራት አለው። እንዲሁም ስለምትወዷት ስለምታከብሯት እግዚአብሔር ውደዳችሁ እግዚአብሔር ያከብራችሁ። ግን ማድረግ የሌለብን ነገር አለ። አንዳንዴ አንዳንድ ሰዎች ስለምን ወዳቸው ብቻ ስለምናከብራቸው ብቻ ከኔ ውጭ ሌላ ሰው ልታገኙ አትችሉም፣ ከኔ ሀሳብ ውጭ ምንም አይነት ነገር ልታደርጉ አትችሉ ብለን ልንከለክላቸው አንችልም። ከወደድናቸው ለቀቅ ነው ማድረግ ያለብን፣ በቃ ፈታ እንዲሉ ማለት ነው። ብዙ ሰዎች ፍቅር በፍቅር ልምጣባችሁና ፍቅራቸው የሚቋረጠው ወይ ደግሞ ፍቅራቸው የሚቀጥለው እንዴት መሰላችሁ? ፍቅራቸው የሚቋረጠው አንዳንድ ሰዎች ይሄ ቅናት አለብኝ ምናምን፣ ከኔ ውጭ ላይ አልፈልግም፣ ከኔ ውጭ ላይ አልፈልግም፣ እንደዚህ ብለው ሰዎች ሲያስጨንቋቸው እነዛ ሰዎች ደግሞ ያን ሰው የመቶ እንትናቸው ሙሉ ፐርሰንት ይሆናል። እንዲሁም ደግሞ ተዋደው ፍቅራቸው በአንድ የሚሄደው ምንድን ነው? ፍቅር የራሱ የሆነ ታይም አለው። ከዛ ደግሞ እንደፈለገች እንድትሆን ወይ ደግሞ እንደፈለገ እንዲሆን የሚተዋቸው መንገዶች አሉና፣ እንደፈለገ ምናምን ስላችሁ የሆነ ፓርት አለው፣ የሆነ መቆጣት የምትችሉበት አለመቆጣት የምችሉበት ማለት ሁሉም ሰው የሆነ የራሱ ፍላጎት አለው። ለምሳሌ አንዳንድ ሰዎች ይሄ ወንድ ጓደኛ የሴት ጓደኛ አያስፈልግም የጎረቤት አብሮ አደግ ምናምን አያስፈልግም ምናምን የሚባል ነገር አለ እና ሰው ማለት ውሻ አይደለም፣ ባይዘወይ ማለት ነው። ይህ ነገር በዚህ ልናገረው እና ውሻ አይደለም ማለት እንዴት ነው ይሄ ሰው ማለት አብሮ አደግ አለ የስራ ባልደረብ አለ ምናምን ምናምን ብዙ ሰዎች ጋር ትግባባላችሁ። እዛ ሁሉ ሰው ጋር የሆነ ስሜት አላችሁ ማለት አይደለም። ኖ ኔቨር፣ ሊሆንም አይችልም በጭራሽ ማለት ነው። ለምን ብዙ ሰዎች ረ የሴት ጓደኛ ካለው የወንድ ጓደኛ ካለው ምናምን ምናምን ሲባል ስለምሰማ ማለት ነው። ይኖረዋል፣ ሊኖረውም ይችላል እንዴ! ይኖረው። አብረው ይሰራሉ፣ የስራ ባልደረብ አለች፣ አብረው አደጉ አለች፣ ምናምን አብረው አደጉ። ለእኔ ስል ይተዋት ነው እንዴ? ከእሷ ጋር የሆነ ስሜት ቢኖረው ከእኔ ጋር ከመምጣቱ በፊት ነበር ከእሷ ጋር የሚቀጥለው። ለምን ከእሷ ጋር አብሮ አድርጎ ብቻ ስለሆነች ነው እኔ ጋር የመጣው። ብቻ ምን ልበላችሁ፣ ይህን ነገር እዚህ ጋር ልተውና ሌላ ጊዜ ማውራው ይሆናል። ብዙ ጊዜ ስለማይ ነው በዚሁ ልናገረው የፈለግኩት እንዲሁም ምሳሌ እንዲሆናችሁ ነው። አይነው አይገናኝም፣ በጭራሽ አይገናኝም። ግን በዚሁ የሆነ የሆነ ነገር አንዳንዴ የሆኑ ነገሮች ሲወሳሰበው በዛው እንትን ሌላችሁ ነው እና ብዙዎቻችሁ ትናንት እንግዲህ ሙሽዬ ጋር በመምጣቷ ደስ ብሎናል። እውነት ለመናገር ደስ ሊልንም ይገባል። ምክንያቱም ሙሽዬም ሙሽዬም እናቷ ነች እናታችን ነች። የሀይሚ እናትም ደግሞ መወለድ ነው ይሄ መወለድ የሚባለው ነገር ቅድም እያልኳችሁ ነበረ። የሰው ልጅ እናትም እንብላ ስለወለደች ብቻ ሳይሆን የየትኛዋንም እናት ልንወዳት ልናከብራት ይገባል። እንዲሁም ደግሞ እናታችን እንደሆንች ደግሞ ማወቅ አለብን። ማርያምን ነው እምላችሁ እኔ ማለት ነው በህይወቴ ትልልቅ ሰዎች ሳይ ከእናቴ ያለያቸው ልክ እንደ እናቴ ነው ማቸው። እናቴ አይ ነው ብዙ ነገር ለፍታ ደክማን ያሳደገች የሆነ ልዩነት አለው። ይህንን ታቃላችሁ ብዙ ነገር ላደርግላት ምፈልገው ምለፋላት ምደክምላት ለእናቴ ነው። ግን ክብር ለሁሉም እናቶች አለኝ። ገባችሁ? ያ ነው ያለው ነገር። ና አይ ሀይ ሚኮ በቃ እናት የላትም እንደዚህ ነው እንደዚህ ነው ብቻ። ብዙ ነገሮች ከምላችሁ በላይ ብዙ ቃላቶችን ስትጠቀሙ የነበራችሁ አላችሁ። ብሩኬንም እንደ መሳደብ ነገር እያደረጋችሁ ነበረ ምናምን ብሩኬ ምንም ጥፋት አላጠፋም። በመጀመሪያ ደረጃ በአንድ መስመር ብቻ እንሄድ ያልኳችሁ ለዛ ነው። ብሩኬ ወንድ ስለሆነ ወንድ ጋሽዬን አገኘ፣ በሉ አባቷን አገኘ። የሃይሚን ሃይሚ ሴት ስለሆነች ደግሞ የሃይሚን እናት አገኘች። አንዳንዴ የሆኑ ነገሮች እኮ አሉ የሚከብዳችሁ። ተገናኝች ምን ላወራ ለምሳሌ እኔ የባሌ አባት ጋር የመጀመሪያ ጊዜም ስገናኝ ምናምን አላወራም ከሱ ጋር እንዲህ ይከብዳል፣ ከብዳልኩ ከእናትየዋ ግን በቃ እናቴ ነች ቤስት በቃ ግን ከአባትዮ ጋር እንዴት ነው የሆነ ሰላም ትባባላላችሁ ምናምን ታከብሩታላችሁ፣ ሪስፔክት ግን የሆናችሁ ቁጭ ብላችሁ ምናምን ማውራት ሆና የሆነ ነገሩ ይከብዳል። ገባችሁ አይደል? ልክ ብሩኬ ደግሞ ጋሽዬ ሲያገኘው እንደፈለገ ፈታ ብሎ አወራ፣ ሳቀ፣ ምናምን ተጫወተ። የሀሚናት ቢያገኛት ደግሞ ብዙም ይከብዳው ነገር አለ። ገባችሁ ያ ነገርም ሊሆን ይችላል ቶሎ እንዳይገናኙ ምናምን ያደረገው እንዲሁም ደግሞ በቪዲዮ ያልመጡት እንጂ ኖርማል፣ እኮ ተገናኝተው ሊሆን ይችላል። ደግሞ ዛሬ ሊገናኙ ሊሆን ይችላል። ስለዚህ ቀድመን ለምን ተስፋ እንቆርጣለን? ቀድመን ለምን የሰውን ቅስም የሚሰብር ነገር እንናገራለን? እንዴ ነገር አይሚን የወደድን ያከበር መስሎን፣ እንኳ አይሚ ሊሰማት ይችላል። አይሚ የትም ትወለድ፣ ማንም ይውለዳት፣ ማንም ይውለዳት አይመለከተንም በመጀመሪያ ደረጃ። ከዛ ሲቀጥል ደግሞ እናት አለቻት፣ እናቷ ነች። ይህንም በደንብ ልታውቁ ይገባል። ሁሌ በየጊዜው አዲስ ነገር አታምጡ። ይህ ምሬ ነው። አዳዲስ ነገሮች ባመጣቸው ቁጥር ደስ አይልም። ለእሷ ለተሳዳቢዎች፣ ለመጥፎ ሰዎች አሳልፋችሁ የሰጣችኋት ነው እንጂ ሌላ ምንም ትርጉም የለውም። እኛ ራሳችን የምንወዳት እህታችን ምንም እንኳን ቢፈጠር ልብቅ ለናደርግላት ነው እንጂ የሚገባው አሳልፈን ልንሰጣት አይገባም። እና ከዛ መቀጠል ግን እንዳልኳቸው ትናንትም ተናግረዋሉ። የሃይሚ እናት ምናልባት ከልጆቿ ቤት ሄዳ ሊሆን ይችላል፣ ሌላ ቦታ ሄዳ ሊሆን ይችላል። ሁሉም እናቶች እኮ የራሳቸው የሆነ ፕሮግራም አላቸው። እና ፕሮግራም በአንድ ላይ ሄድላችሁ ይችላል በተረፈ ግን እንደ እግዚአብሔር ፍቃድ ዛሬም ከመጡ መጡ፣ ካልሆነም ሌላ ጊዜ ወደ ቦታችራ ሲመጡ እንደሚገናኙ ባለሙሉ ተስፋ ነኝ። በተረፈ ባካችሁ በድጋሚው ልለምናችሁ እንደዚህ መጥፎ ነገር አታውሩ። ካስቀየምኳችሁ በጣም ይቅርታ። እኔ እንደዚህ አይነት ነገር ስለተሰማኝ ነው። መልካም ጊዜ ሆንላችሁ፣ እወዳችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ቀን ይሁንላችሁ ባይ